በስፖርት ቤት ቆይታችሁ ወቅት አእምሯችሁ ሳያምንበት ወይም ደግሞ ዝም ብላችሁ ክብደትን የመሸከም አይነት ብቻ ስሜት ከተሰማችሁ ወይም ደግሞ በትክክለኛው መልኩ ጡንቻዬን አላሰራሁም ብላችሁ ካሰባችሁ ዋነኛው ችግር ይሄ ነው። በነገራችን ላይ አሁን የምገልጽላችሁ ቪዲዮ በሰውነት ግንባታ ሂደታችሁ ላይ ይሄ ነው የማትሉት እጅግ በጣም ከፍተኛ ተጽዕኖን ይፈጥርላችኋል። የአእምሮና የጡንቻ ግንኙነት። እንደዚህ አይነት ጠቃሚ የሆኑ የስፖርት መረጃዎች ሁልጊዜ እንዲደርሳችሁ እንግዲህ ላይክ ማድረግ፣ ሰብስክራይብ ማድረግ እንዲሁም ደግሞ ቪፒኤን ማብራትን መርሳት የለባችሁ። ምክንያቱም ሰው የሚበረታታው ሲሸለም ነው። ሰው የሚበረታታው ብዙ ሰዎች እየተከተሉት እንደሆነ ሲገባው ነው። እስካሁን እንግዲህ አሳይታችሁኛል። ሃምሳ ሺህ አድርሳችሁታል። መቶ ሺህ ለማስገባት ደግሞ ሁላችሁም በአቅማችሁ እንድትጥሩልኝ በትትና ጠይቃችኋለሁ። አብረን እንቆይ። እንግዲህ የአእምሮ እና የጡንቻ ግንኙነት እንደዚህ እንደቀል ዝም ብለን የምናየው አይደለም። አንዳንዶቻችን በጂም ውስጥ በሚኖረን ቆይታ ወሬ እያየን ወርካውት እናደርጋለን፣ ስልክ ቻት እያደረግን እናወራለን፣ ከሰዎች ጋር ዲስከስ እያደረግን ወርካውት እናደርጋለን። ይሄ ግን የጡንቻችንን እድገት በከፍተኛ ሁኔታ ሊቀንሰው እንደሚችል የተለያዩ ባለሙያዎች ይናገራሉ። ብዙ ጥናቶች እንደሚያሳዩት ከሆነ አሁን አሁን እንኳን በክብደት መስራት ክብደትን ባለመጠቀም ነገር ግን የአእምሮና የእጅን ወይም ደግሞ የአእምሮና የጡንቻችንን ግንኙነት ከፍ በማድረግ ብቻ ያ ጡንቻ የሰራ አይነት ስሜት እንዲሰማው ካደረግን እንኳን ለውጥ ማየት ትችሏል። ስለዚህ ክብደት ማንሳችን ብቻ ሳይሆን የአእምሯችንና የእጃችን ግንኙነት ወይም የደረታችን ሊሆን ይችላል፣ የእግራችን ሊሆን ይችላል፣ ግንኙነት እየተጠናከረ መምጣት አለበት። የሚገርማችሁ ነገር ለምሳሌ የጀርባ ስራ ስትሰሩ ነው የደረት ስራ ስትሰሩ ነው ደስ ብሏችሁ ከጂም ውስጥ የምትወጡት ብዬ ልጠይቃችሁ ይችላለሁ። የባይሴፕ ስራ ስትሰሩ ነው? ወይምስ ደግሞ የሃምስትሪንግ ጡንቻ ስራ ስትሰሩ ነው? የትኛው ነው ስሜት የሚሰጣችሁ? ለምን? ምክንያቱም ከጀርባችሁ የሚሆን ጡንቻ ከሆነ ከአይናችሁ ከአእምሯችሁ የራቀ ጡንቻ ከሆነ ፊል አታደርጉትም። አንዳንዴ መስራታችሁን ሁላ ልትረሱ ትችላላችሁ። ለዛ ነው በተደጋጋሚ በተደጋጋሚ በጣም ተመሳሳይ ጡንቻዎች እና ለአእምሯችን እርካታ እና ሳቲስፋክሽን የሚሰጡን ጡንቻዎች ላይ ፎከስ አድርገን የምንሰራው። ስለዚህ በዛሬው ቪዲዮአችን እንግዲህ ሁሉንም ጡንቻዎቻችንን ከአእምሯችን ጋር እንዴት አድርገን ማስተሳሰር እንደሚገባን እና ትልቅ የሆነ ለውጥን እንዴት አድርገን ማምጣት እንደምንችል እገልጽላችኋለሁ ማለት ነው። የአእምሮና የጡንቻ ግንኙነት ስንል ምን ማለታችን ነው? እንግዲህ ባለሙያዎች በተለያዩ ቃላቶች ሊፈቷቸው ይችላል። ለምሳሌ ያክል ፕሮፒዮሴፕሽን እና ኢንትሪዮሴፕሽን በማለት በተለያዩ ቋንቋዎች ይገልጿቸዋል። እነዚህን ወደ ጎን እንተውና በዋነኝነት ምንድን ነው የሚለውም በቀላል ነገር ላስረዳችሁ። ዋነኛው ነገር እንግዲህ ትሬን በምታደርጉበት ሰዓት ላይ የሚሰራው ወይም ደግሞ ያንን ስራ የሚከውነው የጡንቻ ክፍል ከአእምሯችሁ ጋር በቀጥታ ግንኙነት ማድረግ መቻል አለበት ነው። ከአእምሯችሁ ጋር ግንኙነት ማድረግ ካልቻለ ወይም ደግሞ አእምሯችሁ ያንን ስሜት ማምጣትና መፍጠር ካልቻለ እድገታችሁ ላይ ከፍተኛ ተጽዕኖ አለው ነው። ስለዚህ አእምሯችን ከጡንቻችን ጋር በቀጥታ መዛመድ ውስጥ ወይም ደግሞ ኮኔክሽን ውስጥ ሊገባ ያስፈልጋል። መግባቱ ምን ጥቅም አለው? መጀመሪያ እስቲ እንዴት እናስገባዋለን፣ ከአእምሯችን ጋር እንዴት እናዛምደዋለን የሚለውን ከማየታችን በፊት ሲጀመር ምን ጥቅም አለው የሚለውን ማወቅ በጣም ያስፈልጋል። እንግዲህ ወደ ጥቅሙ ስንመጣ አእምሯችን ወደ አንድ ጡንቻ ወይም ደግሞ ወደሚሰራው አካል ፎከስ አደረገ ማለት ከዛ ጡንቻ ጋር ተገናኘ ማለት በቀላሉ አእምሯችን ያንን ጡንቻ እንዲያምንበትና የሞተር ዩኒት ተዛምዶውን ከፍ እንዲል ያደርገዋል። ይሄም እንግዲህ አእምሯችን በማመኑ ብቻ ከዚህ በፊት ጡንቻችን የሚከብደው የነበረውን ወይም የሚያቅተውን ነገር በተሻለ እንዲፈጽም ያስገድደዋል ወይም ያደርገዋል። ይሄ ደግሞ ለፎከስ፣ ለኮንሰንትሬሽን አልፎም ደግሞ ለሃይፐርትሮፊ ወይም ደግሞ የጡንቻ እድገት እጅግ በጣም በጥሩ ሁኔታ የሚጠቅም ነው። ይህንን ግልጽ በሆነ ነገር ለማሳየት ልሞክር። ለምሳሌ ጂም ቤት ገብታችሁ ወይም ጂምናዚየም ውስጥ በጣም በከባባድ ክብደቶች ትሰራላችሁ። በ20 ኪሎ ከርል ልታደርጉ ትችላላችሁ። በ25 ኪሎ፣ በ15 ኪሎ። የስ ግን ከግቢያችሁ አጥር ውጭ ከሚገኘው ሱቅ እስከ ቤታችሁ ድረስ ጃር ተሸክማችሁ ለማስገባት ግን ይከብዳችኋል። ልክ የዳምፔሉ አይነት ክብደት አይመስላችሁ? ያች እኮ በጂም ውስጥ ትንሽ የምትሏት ዳምፔል ናት። በእርግጥ ለመያዝ አመቺ ስላልሆነ ሊሆን ይችላል። ዋቴቨርቲዝ ግን ሊቀላችሁ ነው የሚገባው፣ ግን ይከብዳችኋል። ለምንድን ነው ካላችሁ፣ ወይም በፌስት አለቃ ይዛችሁ ወደ ቤት ስትሄዱ እንትን ማድረግ ትችላላችሁ። ጡንቻችሁ ያንን ክብደት መሸከም ስለማይችል ወይም ኢንዱራንስ ስለሌለው አይደለም፣ በዋነኝነት አእምሯችን ከማይንድ ጋር ኮኔክሽን ስላላረገ ነው። ልክ ጂም ውስጥ ገብታችሁ ኮኔክሽን ካለው ከዚህ በፊት ይከብዳል የምትሉት ወይም በለት ተለት ኑሯችሁ ያቅተናል የምትሉትን ክብደት በቀላሉ እንድታነሱት ያደርጋቸዋል። ይህንን ነው የማይንድ መስል ኮኔክሽን ብለን የምናስቀምጠው። ስለዚህ ከጠቀመን ወይም ደግሞ ለጡንቻ ግንባታችን ከፍተኛ አስተዋጽዖ ካደረገልን እንዴት አድርገን ነው መፍጠር የምንችለው፣ ወይም አእምሯችንን ከጡንቻችን ጋር እንዴት ነው ኮኔክት ማድረግ የምንችለው የሚለውን ለማስመልከት ልሞክር። የመጀመሪያው እንግዲህ ከሞመንተም መቆጠብ ነው። አንድ ሰው እንግዲህ በሞመንተም ላይ ነው ስንል ምን ማለታችን ነው? እንቅስቃሴ ሲያደርግ በእንቅስቃሴው ሂደት በመወዛወዝ ያንን ክብደት በቀላሉ ማንሳት እንዲችል ያደርገዋል። ለምሳሌ ባይሴፕስ እየሰራ ከሆነ ይወስደዋል፣ ይመልሰዋል፣ ይወስደዋል፣ ይመልሰዋል። ስለዚህ ምንም አይነት የማይንድ ማይሰል ኮኔክሽን አይኖሩም። ጡንቻው ሳይሆን የሚስበው ሞመንተሙ አግዞት ወይም ደግሞ አብዛኛውን ኃይል አብዛኛውን ጫና በሞመንተም አማካኝነት ተጽዕኖ ፈጥሮ አሳክቶት ነው የሚያመጣው። ስለዚህ ይህንም መረዳት ያስፈልጋቸዋል በመጀመሪያ ደረጃ። ስለዚህ መጀመሪያ ምንድን ነው ማድረግ ያለብን ማለት ነው፣ ሞመንተምን መቀነስና ያለ ሞመንተም መስራት። ይሄ ማለት ምን ማለት ነው? ለምሳሌ እዚህ ጋር ከሆነ ክብደቱ ክብደቱ ሄዶ ከተዘረጋ ወይም ጡንቻችን ስትረች ካደረገ በኋላ ስትረች ባደረገበት ቅጽበት አለመመለስ ነው። የተወሰኑ ደቂቃዎችን እዛው እንትወው ዜሮ ይሆናል። ስለዚህ ባክ ኤንድ ፎርዝ ወይም ወደኋላና ወደፊት የሚመጣው ሙቭመንት ዘግተን ሎክ አድርገን ከዛ ወደ እንቅስቃሴው ብንሄድ ሞመንተምን አንጠቀም። እመጣለሁ፣ እሄዳለሁ፣ እመጣለሁ፣ እሄዳለሁ፣ ይሄ ሞመንተም ነው። ሄድኩኝ፣ ቆም አልኩኝ፣ ወደኋላ ሳልገፋው ከዛው ገፍቻ ያመጣሁት ገፍቼ የመለስኩት ልክ እንደዚህ አይነት እንቅስቃሴዎችን ስንጠቀም ማይንድ መስል ኮኔክሽናችን በጣም ከፍተኛ ይሆናል። ሁለተኛው ዝም ብላችሁ ከምትሰሩ ይልቅ ያንን ጡንቻ በተቻለ መጠን በአይናችሁ ለማየት መሞከር። ለምሳሌ ባይሴፕስ የምትሰሩ ከሆነ እንዲህ እያላችሁ እያወራችሁ ከምትሰሩ፣ ባይሴፕሳችሁን እያያችሁ ፎከስ አድርጋችሁ ስትሰሩ የተሻለ ማይንድ መስል ኮኔክሽናችሁ ከፍ ይላል። ለምሳሌ አንዳንድ ጡንቻዎች ከጀርባውን ከጀርባ አሁን ለምሳሌ የጀርባ ጡንቻ ከጀርባችን ነው ያለው። ስለዚህ ከጀርባችን ከሆነ ታዲያ እንዴት ነው ሳናየው ማይንድ መስል ኮኔክሽንን የምናመጣው ካላችሁ፣ ኮንትራክሽኑን በማዳመጥ ወይም መሰብሰቡን በማዳመጥ ለምሳሌ፣ የጀርባ ስራ ስትሰሩ ዝም ብላችሁ ከመስራት ይልቅ ኮንትራክሽኑን ፊል ማድረግ። ይሄ ማለት ለምሳሌ ብረቱን ወደኋላ ከሰበሰብኩት በኋላ በአእምሮዬ ጀርባዬ መሃል እርሳስ እንዳለ ማሰብ፣ ያንን እርሳስ ጭምቅ አድርጌ እንዲያስኩት አድርጌ ፊል ሳደርገው አእምሮዬ ከዛ ጡንቻ ጋር ምን ያደርጋል ማለት ነው? ክሎዝ የሆነ ኮኔክሽን እንዲኖረው ያደርጋል ማለት ነው። ይሄ ብቻ አይደለም። ለምሳሌ የተለያዩ ቴክኒኮች፣ ግሉት ሲሰራ የመቀመጫ ጡንቻዎች ላይ ሲያሰሩ፣ በመቀመጫዎቻቸው መካከል የሆነ የወረቀት ወይም ደግሞ የብር ኖት እንዳለ እንዳልጣሉት ፊል እንዳደረጉት። ይሄ ማለት እንደዚህ በመቀመጫችሁ ቆንጥጣችሁ የያዛችሁት ነገር እንዳለ እያሰባችሁ ስትሰሩ ምን ይሆናል ማለት ነው የአእምሯችሁ ኮኔክሽን ከጡንቻችሁ ጋር ያለው ኮኔክሽን በጣም ከፍ ይላል። በፊት በፊት ድሮ ላይ ለምሳሌ እነ ካሊ መስል ምናምን የሚባሉ ቦዲ ቢልደሮች እስር ቤት ሆኖ ምናምን የሚሰሯቸውን ኤክሰርሳይዝ አይ ነበር እና ምን አይነት የባይሴፕስ ወርካውት አይቼ ነበር መሰላችሁ? በጨርቅ ብቻ ነው የሚሰራው። ምንድን ነው የሚያደርገው? የሆነ ሰው ትንሽ ብቻ ጣቱን ጫን ያደርግለታል። ከዛ ጨርቁን እንዲህ እያለ ይስበዋል። እንዲህ እያለ ሲምፕሊ እናንተ ራሳችሁ ፊል ማድረግ ትችላላችሁ። ዝም ብላችሁ ጡንቻችሁን ትይዙትና እንዲህ እያላችሁ ዝም ብላችሁ ስሩት እያላችሁ ስትሰሩት ምን ያደርጋል ጡንቻችሁ ላይ ልክ ባይሴፕስ ከርልን እንደ እንደሰራችሁት በክብደት ያክል ጫና እንዲሰሙ ያደርጋችኋል። ይሄንን የማይንድ መስል ኮኔክሽንን ትልቅ ተጽዕኖ መረዳት ይኖርባችኋል። እንግዲህ በመወዛውዝ ባለ መስራት፣ ባለ መፍጠን ከአካባቢያችን ዲስትራክት ሊያደርጉ ወይም ደግሞ ሊረብሹ የሚችሉ ነገሮችን በማስወገድ መንቀሳቀስ ያስፈልጋል። አብዛኞቹ ቦዲ ቢልደሮች እንግዲህ ኤርፎን ትልልቅ ኤርፎኖችን የሚያደርጉት ለዛ ነው። ለምን ሰው ያዋራቸውም፣ ሙዚቃውን ያዳምጣሉ፣ ፎከስድ ሆናሉ። ከዛ በኋላ እንቅስቃሴያቸውን መከወን ይችላሉ። ብዙ አክብዳችሁ ስለሰራችሁ ወይም ከባድ ክብደት ስላነሳችሁ ብቻ አይደለም። ስለዚህ በሃርድዌይ መታገል አሁን እየቀረ መጥቷል። ስማርት ዌይ መስራት የተሻለ ነው። ስለዚህ ጥንካሬያችሁን ጉልበታችሁን አቅማችሁን በባዶ ሜዳ ከማፍሰስ ይልቅ ከአምራችሁ ጋር አቀናጭታችሁ ስማርትሊ መንቀሳቀስ ብትችሉ ጡንቻችሁን በከፍተኛ ሁኔታ መገንባት ትችላላችሁ። ይሄ ሐሳብ የኔ አይደለም፣ የሳይንስ ሐሳብ ነው። ስለዚህ በዚህ በሳይንስ ሐሳብ ስማርትሊ ትሬን ብታደርጉ የተሻለ ውጤት ማግኘት ትችላላችሁ። ስላዳመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ አመሰግናችኋለሁ። ምርጥ ሹቪስ ቤተሰቦች ቤታችን እያደገ እየተስፋፋ ይገኛል። ስለዚህ እናንተም ደግሞ ይህንን እድገት በቻላችሁት አቅም ሰብስክራይብ በማድረግ ሊሆን ይችላል፣ ላይክ በማድረግ ሌሎች ሼር በማድረግ እንድታዳርሱ በትህትና ጠይቃችኋለሁ። መልካም ጊዜ ይሆንላችሁ።